ሳይኮሎጂ ወይም የስነ ልቦና ትምህርት ሴት ልጅ የምትወደውን ወንድ ህይወቷ ውስጥ ለማቆየት የፍቅር ግንኙነታቸውን እስከ መጨረሻው ለማስቀጠል አለያም የምትወደውን ወንድ እጇ ለማስገባት እንዲወዳት ለማድረግ ምን ማድረግ ትችላለች፣ ምን መስጠት ትችላለች፣ ወደ እሷ እንዲሳብ ምን አይነት መንገዶችን መከተል አለባት የሚለውን ነው በዛሬ ቪዲዮችን ላይ የምናወራው። አንቺ እነዚህን መተግበር አንደኛው ሁለተኛውና ዋነኛው መመለስ ያለበት ጥያቄ ግን አንቺ የወደድሽው ልጅ ወይም ፍቅረኛሽ ሳይሆን የወደድሽው ልጅ ለፍቅር ሕይወት የምትፈልጊው ልጅ ምን አይነት ፖዚሽን ላይ ነው ያለው? ፍቅረኛ አለው ታይፑ ነሽ ወይም አንቺን ለማየት እነዚህን ብታሳይ ይሸንፋሉ የሚለው ይሰራል ላይሰራም። እንደሚሰራ እርግጠኛ ሆኖ ነው የተናገሩት። ያንን የማያረጋግጥልን ያገቡ ወንዶች በጣም የሚያፈቅሯት ሴት እያለች ራሱ ቺት ለማድረግ ወይም ለሌላ ሴት አቴንሽን መስጠት፣ ከሌላ ሴት ጋር መሆን ለወንድ ልጅ ቀላል ባይሆንም የሚያደርገው ነገር ነው። ቀለል አድርገውም ነው የሚሞክሩት። ነገር ግን እንደዚህ አይነት ሲቹዌሽን ውስጥ ወይም እንደዚህ ሁኔታ ውስጥ ራስሽን እንዳትከቺ፣ በመጀመሪያ ምን አይነት ቦታ ላይ ነው ሄደው ይገባኛሉ? ያ ቦታ ወይም ይሄን ልጅ ያለኝን ፍቅር እሱ ያለበትን ሁኔታ ሳልገነዘብ ወይም ሌላ ሴትን ሳልጎዳ ይሄንን ባድረግ ይጠቀማል ወይ ወይም እጠቀማል ወይ የሚለው መመለስ መቻል አለብሽ። ከዛ ውጭ ግን ዛሬ የማነሳቸው ፖይንቶች የትኛውም ወንድ ላይ የሚሰራ ሴት ልጅ እሱን ለማሸነፍ መጠቀም የምትችለው ሱፐር ፓወሯን ነው የምናወራው። እኔ አንቺ የምታወሪው ነገር የለኝም፣ አንቺ የምታወሪው አቅም የለኝም ወይ ይህንን የማድረግ ድፍረት የለኝም አትበይ። ኔቸርሽን አጥንተው የዚህ ትምህርት ባለቤቶች የተናገሩትን ነው ድፍረት። ምናልባት ድፍረትሽን ከተጠቀምሽና ለሱ ያለሽን ፍቅር ከተጠቀምሽ ማድረግ ትችዋለሽ። እሱ ላይ ሄደሽ አይደለም ምታደርጊ፣ ራስሽ ላይ አፕላይ ነው የምታደርጊው። የማይጎዳሽ የሚጠቅሙሽን ነጥቦች ነው የምነግርሽ። የፈለግሽውን ወንድ እጅሽ ለማስገባት እና እጅሽ የገባን ወንድ ትርጉም ካለው እስከ መጨረሻ ይዘሽ ለመቆየት ህይወትሽ ውስጥ እንዲቆይ ለማድረግ አንድ ሴት ልጅ ምን ማድረግ ትችላለች? ቆዩ ከኔ ጋር። ሃይ፣ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከእነሱ ጋር የምንገባበትን የፍቅር ህይወት ቀላል ስለምናደርግበትም ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ አብራችሁ የደወል ምልክቷን አመጫል እንዳይረሳ፣ ብዙ እህቶቻችን እንዲደርስ ዩቲዩብ አልጎሪዝም እንዲወደው ደሞ አንድ ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናረጋለን። ብራችሁን ቆዩ። አንደኛው በምትወጂ ወንድ ዙሪያ ወይም በፍቅረኛ ዙሪያ ሁሌም አቬሌብል መሆን ጭራሽ የማይሰራ ወይም ሁሌ እንዲያይሽ እንዲያገኝሽ እንዲነካሽ የፈለገ ነው ማለት የምታብራቹ የምታደርጉት ነገር በብዛት መስጠትና እላፊ ማድረግ ባላንሱን የሳተ ነገር ካደረግሽ የመጀመሪያ አትራክሽኑን ያጣል። ሁለተኛ ፍላጎቱን ያጣል። ሶስተኛው ጠንካራ ላንቺ ስሜት ወይም ግንኙነታችሁ ውስጥ አንድ ወንድ ልጅ እንዲቆይ የሚያደርገውን ኢነርጂ ወይም ስሜት እንዲደርቅ ታደርጊበታለሽ። ይህንን ሊገባሽ ይገባል። እኛ በህነዲያ ቸራችን ወይም ተፈጥሯችን ልክ ስንወድ እንዴት ነው የምንወደው ወንድ ከዙሪያችን እንዲጠፋ ካጠገባችን እንዲርቅ ወይም ሀያ አራት ሰዓት አብሮን እንዲያጠፋ እንፈልጋለን አይደል? ፍቅረኛ ኦፊሻሊ ባይሆንም አስሬ ማየት፣ አስሬ መደወል፣ አስሬ ማግኘት ትፈልጊያለሽ። ይህንን የምትክድ አንዳች ሴት የለችም አይደለም። ስለዚህ ይህንን ስሜትሽን መቆጣጠር መቻል አለብሽ። የምትሰጩ የምታገኙ አሊያም ደግሞ አብራችሁ ሼር የምታደርጉትን ነገር በጣም ኳሊቲ ስታንዳርዱን የጠበቀና ሚናፈቅ መሆን መቻል አለበት። ቢናፍቅሽ ደውል ደውይ የሚልሽ አግኙ አግኙ የሚል ስሜት በየደቂቃው ቢያስጨንቅሽ ያንን የማቀዝቀዝ ግዴታ ሊኖርብሽ ይገባል። አብዛኛው ሴት ያልባነነበት ፓርቲ ነው። አይታወቀውም። ምክንያቱም ልቡ የሚለውን ነው። ልባችን ደግሞ ከወደደ ታቆታላቸው የኛ በስተ ላይ የት እንደሆነ ማወቅ ምን እያደረገ አብሮሽ ቢሆን ቢያቅፈሽ ቢስምሽ ረጅም ሰዓት ብታጠፉ፣ ግን ዞሮ ዞሮ የወንድ ልጅን ቶሎ ቶሎ የሚያገኘውን በቀላሉ የሚያገኘውና በብዛት የሚያገኘው ነገር ላይ እንደሚላለ ወይም ፍላጎት እንደሚያጣ ሲደርስብን ነው የሚገባን። በቃ እንደፈለግ ስላገኘ ነፃ ሰለውን ኩል እንደዚህ ብላ መጨቃጨቅ እንጀምራለን እንጂ ምን እንዳጠፋን እንኳን አናስታውስም። ስለዚህ ያንቺ እንዲሆን ነው የምትፈልጊው፣ አይደል? ወይም ያንቺ ነው አይደለ? ከአንቺ ጋር እንዲሆን የሚያደርገውን የምትሰጪው ሊሆን ይችላል የምታሳየውን እንዲሰማው የምታደርጊውን ነገሮች ጣም ያላቸው፣ ኳሊቲያቸውን የጠበቁ ስታንዳርድ ያላቸው እና ከአንቺ ሲለቅ የሚናፍቃቸው አድርጊው። በጣም ተራና ቀላል ነገር ነው። ምን ማድረግ ከቻልሽ ስሜትሽን መቆጣጠር እና ስሜትሽ አድርጊ የሚልሽን ነገር ማድረግ ካቆምሽ እና በገደብ በሊሚት ጣዕም ባለው አድርጊው። እንዴት እንደሚሰራ እኔ አይደለው አጥንታው ነው የነገሯቸው በባህሪያቸውም ናቸው ካያቸቸው። ቶሎ ካገኘሽ ቶሎ ከተላመደሽ ቶሎ ፍቅር ከሰጠሽው ስፔሻሊ ሴክስ ካረጋችሁ ኋላ ወንድ ልጅ የለም እኮ ይጠፋል እኮ። ይርክሻል፣ ይቀየርሻል ይቀየርብሻል። አንቺ መስሽ ስለወደድሹ ስለፈለግሹ ስላፈቀርሹ ስለተንከባከብሹ ነው፣ አረለም ለዛ ስለሰጠሹ ነው በብዛት ስለሰጠሹ ጣዕሙን እንዳያቅ ዋጋው እንዳይገባው ውድነትሽ እንዳይገባው ስላረግሹ። ይችን መንገድ ተጠቃሚው በፍቅርሽም ትጥይዋለሽ በፍቅርሽም ከወደቀ የናፈቀሽ እየጓጓ እየጣመው አንቺን ማጣት እየፈራ እንዲኖር ታረጊዋለሽ። እና ሁለተኛ ወንድ ልጅን በፍቅር የሚጥለው ወይም በፍቅርሽ ወድቆ እንዲቆይ የሚያደርገው ከአንቺ ጋር መኖር፣ ከአንቺ ጋር ቁም ነገር እንዲያስብ የሚያደርገው አንቺ በሶሻል ላይፍሽ ሊሆን ይችላል። ከጓደኞችሽ ከቤተሰቦችሽ ጋር ወይም በማህበረሰቡ መሀል የገነባሹ ስም ሊሆን ይችላል። እነሱ የሚሰጡሽ ክብር፣ ሰዎች ዘንድ ያለሽ ዋጋ ወንድ ልጅን አንቺን እንዲወደው ያደርጋል። አሁን በእኛ ምሳሌ ልንገራችሁ። ብዙ ሴት የምትወደውን ወንድ እንወዳለን። ይህን የምትክድ ሴት አለች? በቃ ብዙ ሴትን አትራክት የሚያደርገው ወይ ፈኒ፣ ወይ ቆንጆን፣ ወይ በጣም ካይ እንዲሆነ አብዛኞቻችን እንሳብበታለን አይደለ? ያ የሚሆነው ማህበረሰቡ የሚወደው የሚያከብረውን ወንድ እንደምንሳብበት ሁላ አንቺ በላይፍሽ የምታደርጊያቸው ነገሮች ያሳካሻቸው ወይም ለሰወት በሰጠሽው ክብር ዋጋ ምክንያት በጓደኞችሽ የምትወደጂ በማህበረሰብ በቤተሰብሽ ተቀባያነሽ ጠንካራ ቦንድ እንዳለሽ ሲያቅ ወንድ ልጅ በቀላሉ የዛ ፓርት መሆን ስለሚፈልግ፣ ክብር ስለሚወዱ፣ ዋጋ ወይም ቫሊዴት መደረግ ስለሚወዱ በጣም እርግጠኛ ሆኝ ነው ምነግርሽ እንዲያፈቅርሽ ታደርገዋለሽ። ብዙ ሰው የሚወዳትን ሴት እንደምትወደው ካወቀ በቀላሉ አይገፋትም። እንዳልኩሽ ምናልባት መተው ያለበትን ነገር ትቶ ሊመጣ ይችላል። እድሉን መስጠት ያለብሽ አንቺ ነሽ። አይደለሽ የሚለውን ወስኚ። ነገር ግን ከጓደኞች ጋር ያለው ወይም በጓደኞች ምን ያህል ትወድጃለሽ፣ በቤተሰቦችሽ ከነሱ ጋር ያለሽ ሪሌሽንሽፕ፣ ላይፍሽ በደስታ የተሞላ ነው ወይ ምትስቂ ነሽ ወይ፣ ቢመጣ ቢፈልግሽ ወይም እንዲወድሽ ማድረግ ምትችው። አሁን አብዛኞቻችን ምንጠቀመው ማይሰራው ስለ ራሳችን ኔጋቲቭ ነገር ማውራት፣ ስንፍናችንን፣ ደስተኛ እንዳልሆንን፣ የተረበሽን እንዲያዝንልሽ አርገሽ ከዛ እንዲወድሽ ግን የማይሰራ ጭራሽ የማይሆን ነገር በስነ ልቦናም በምንም የማይሆን መንገድ እንጠቀማለን። ይበልጥ ሰዎችን አትራክት የሚያደርገው እንዲፈልጉት የሚያደርጉት ቢወልድ ያደረጉት ላይፍ ነው። ቢወልድያደረግሽው ላይፍ የመከበር የሚያበቃሽ አብረሽውን ብትሆኝ እኮ እነዚህ ላይፎች ላይ ከዚህ በፊትም ተናግሬ ያለው ጠንካራ አካሎች ወይም ሰፖርቲቭ ሲስተሞች ላይ ምርጥ ነገር ከሌለሽ ወንድ ልጅ ያገባትን ሴት ራሱ ለማክበርና ዋጋዋን ለማወቅ በጣም ነው የሚቸገረው። ቢያፈቅራት እንኳን ግን አብሮሹም ሆኖ በአለሽ ላይፍ ስታይል በሶሻል ከራስሽ ጋር ኢቭን ባለሽ ግንኙነት ደስተኛ እንደሆንሽ በጣም ራስሽ የምታከብሪ የምትወጂ፣ እና ለሰዎች ይሄንን መስጠት የምትሺ በቀላሉ ክብር ከአንቺ አልፎ ከሌሎችን በአንቺ ምክንያት እንደሚያገኝ ሲያይ ወንድ ልጅ ወዲያው ነው የሚያፈቅርሽ። ስለዚህ ለእሱ ያለሽን ፍቅር ከመግለጽሽ፣ ለእሱ ያለሽን ፍቅር እገልጻለሁ ብለሽ ትጋጋጪ እሱ ለአንቺ ያለውን ክብር ከማጣት በፊት በዙሪያሽ ያለው ነገር ላይ በደንብ ስሪ። አንቺን ማጣት እንዲፈራ፣ እንዲያከብርሽ፣ እንዲወድሽና አብሮሽ እንዲሆን ማድረግ ትችያለሽ። ሶስተኛው የምትወጁው ልጅ እንዲወድሽ ከፈለግሽ ሆኑ ወዶሽ ህይወትሽ ውስጥ ያለው ወንድ ጠንካራ ስሜት ለአንቺ እንዲኖረው ክሬት የምታደርጊያቸውን ሚሞሪዎች ወይም ምንፈጥረውን ትዝታ እንዲወድሽ ሊያደርገው ይችላል። ከአንቺ ጋር ስትጣሉ ሊያስታርቅሽ፣ ፍቅራችሁ እንዲዘልቅ ለአንቺ ያለውን በጣም ብታናድ ልጅ ቢበሳጭ ራሱ መራቅ ቢፈልግ ጎጥቶ እንዲያመጣውን የሚያደርገውን በጣም ፖዘቲቭ የሆነ ስሜት የሚሰጥ ሊረሳ የማይችል ጊዜን መፍጠር መቻል አለብሽ። አብዛኛዎቻችን የምንጠብቀው እነሱ ይህን እንዲያደርጉ ይሄ ኃላፊነት የነሱ እንደሆነ ዴት ይዞሽ እንዲወጣ ወይም የሆነ ትዝታ ለመፍጠር የእሱ ኃላፊነት እንደሆነ ወይም ወንድ ልጅ ማድረግ እንዳለበት እናስባለን። ይህንን ካላደረገ በእርግጥ ከባድ ይሆናል። ግን አንዱ ልጅ ከወደደሽ እነዚህም በደንብ ነው የሚያደርገው። ሲያደርግ አንቺ መስነፍ የለብሽም። ይበልጥ ጠንካራ እንዲያደርግ የሚያረጋችሁ ደግሞ ፍቅራችሁ፣ አብራችሁ ወይም አንቺም የምታደርጊው አብራችሁ፣ ደግሞ ክሬት የምታደርጉት አዲስ ነገር መሞከር አብሮ በጋራ ሞር ግንኙነታችሁን ጠንካራ እንዲሆን ያደርገዋል። ስሜት እንዲሰጠው፣ የሁለታችሁ ብቻ የሆኑ ነገሮችን እንድትፈጥሩ ያደርጋችኋል። ኃላፊነት የሱ ብቻ እንደሆነ ወንድ ልጅ ይሄን ሲያደርግ ደስ ይላል ያመን ነው በማህበረሰባችን የተሰጠም ጫና ሊኖር ይችላል። ግን ቆንጅት አንቺ እቺን ፖዘቲቭ ነገር በመፍጠር ፍቅርሽን የመጠበቅ ብልሃት እኮ ነው የምትወጁ ሰ ህይወትሽ ውስጥ የማቆየትን ሚና ትጫወቻለሽ። ሌክቸሪ የቦታ መውሰድ አይጠበቅሽም። ሌክቸሪ ነገር ማድረግ አይጠበቅብሽም። ቆንጆ ቀን ማዘጋጀት የሆነ ቦታ እንድትሄዱ የሆነ ጉዞ ለመሄድ ትኬቱን መግዛት አንቺ ሊሆን ይችላል። የሆነ ፊልም አብራችሁ ለማየት አዲስ ፊልም ያንን ጊዜ ለመፍጠር አንቺ መጠየቅ ብቻ ነው። እሱ የመምጣት አቅሙን ካሳየሽ ያንን ሞመንት ምን ማድረግ ወደ ፍቅር መቀየር፣ ወደ ኳሊቲ ታይም መቆየር ጣዕም ወዳለው ትዝታ የሚፈጥር አብራችሁ በጋራ በአንድ የርፎ ሙዚቃ በመስማት ሊሆን ይችላል። ያንን ሙዚቃ ሰማንችን እንዲያስታውስ በማድረግ እነሱ እኮ ይህንን ጌም ነው የሚጫወቱት። አንቺ ስታደርጊለት ወደሹ እንዳደረግሽ ያስባል የምትወዳቸውን እንደዚህ ሆን ብላ እነሱ ማድረግ አለባቸው የሚባሉ ነገሮችን ሁሌ ባይ ሁሌ ስታደርጊት ደብሬዋለሽ፣ ኦ ነው የሚለው። አልፎ አልፎ አርገሽ ሰፕራይዝ ስታደርጊው፣ በተለይ ደግሞ ፖዘቲቭ ሲሆኑ፣ በሚወደው ምርጫ፣ በታይፑ ሲሆን፣ በፍቅርሽ ለመውደቅ ከአንቺ ጋር አብሮ ለመቆየት ወንድ ልጅ ሰፍ ነው የሚለው። ምንም ማድረግ አይጠበቅብሽ፣ እችን ብቻ አድርጊ። አራተኛ ወንድ ልጅን በፍቅር የሚጥለው ወይም በፍቅር ከወደቀ በኋላ ከአንቺ ጋር አብሮ እንዲቆይ አግቢን ብሎ እንዲጠይቅሽ እስከ ማድረግ ፓወር ያለው አንቺን እንዲወድ የሚያደርገውን ምክንያት መስጠትና ያንን ምክንያት ደግሞ አሁን ወዶች ፍቅረኛሽ ከሆነ የሰጠሽውን ምክንያት እንዳያጣ መጠንቀቅ ነው። አብዛኛዎቻችን ካያችው አይ ቲንክ ከዚህ በፊት ቪዲዮ ሰርቼበታለሁ መሰለኝ። አብረነው ሆነና ፍቅረኛችን ሆናለች የሚያውቃት ሴት ትጠፋለች። ራሷን መጠበቅ ትተዋለች። የኔነት ስሜት ይሰማታል። በፊት ጓክታ የምታገኘውን በፊት እሱ ጋር እሄድ ነው ብላ ታጥባ ትጥብ ብላ ጸጉሯን ተሰርታ አፏ ብላ የምትሄደዋ ልጅ የለችም። በጣም ኤክሳይመንት የመማር የመለወጥ ለሱ አዲስ ነገር ለማሳየት የምትጥረዋ ሴት የለችም። እሷን እንዲወዳት ያደረገው ምናልባት ፀጉሯ ሊሆን ይችላል። ምናልባት አስተሳሰቧ ሊሆን ይችላል። ምናልባት የሆነ ቀን ለሆነ ሰው መልካም ስታደርግ አርጋ ሊሆን ይችላል። ዛሬ የተለየ ማንነት እንዲተዋወቅ ማድረግ ማንነታችን አብዴት መሆን፣ መልካም ከነበረን ሞር መልካም ሆነ ቆንጆ ሆነን ሞር ቆንጆ መሆንን አስተሳሰባችን፣ ትምህርታችን ላይ የሆነ ነገር ላይ ስፔሻል ወይም ጎበዝ የሆነው ነገር ላይ ማስጠበቅ መጠበቅ። ወንድ ልጅን ከአንቺ ጋር ጠንካራ ፍቅር ውስጥ እንዲገባ የሚያደርገው በፍቅርሽም እንድትወድቅ የሚያደርገው ፓሽኔት ስትሆኚ ነው። በቃ አንድ ለየት ያለ ነገር ላይ ስፔሻላይዝ ስታረጊ አትራክት እንዲያደርገው የሚያደርገው መጥቶ እንዲያድንሽ የሚያደርገው ራስሽ ላይ ያለሽ አቋም ነው። ንጽህናሽ ላይ ቁመትሽ ላይ መልክሽ ላይ አስተሳሰብሽ ላይ ሜንታልሽ ላይ ስነልቦናሽ ላይ መስራት ለራስ መድረስ ራስን መውደድ ለራስ መቆም በአስተሳሰብ ፋይናንሻሊ በስሜት በደስታ ራስን በመውደድ ራስን በማክበር ለራስሽ ያለሽ አቋም አንቺን ይገልጽሻል፣ ሰዎችን ይስባል። አብዛኞቻችን ለራሳችን ላይ አንሰራም ፍዝዝ ድንዝዝ ያልን ድንገት የሆነ ቀን ፍቅር ሲይዛል፣ ለዛ ፍቅር ነው መሯራጥ የምንፈልግ፣ ወይም ያንን ሰው የኛ ለማድረግ ነው የምንሯራጠው። ለራስሽ እንኳን ያን ያህል ተጨንቀሽ ማለት ነው፣ ተጨንቀሽ ጊዜ ሰተሽ እኔ ማነኝ ምንድነሽ? አ እንግዲህ የወደድሹ ቀን ተብሎ ማነው ስሙ፣ ማነው ጓደኞቹ፣ ማነው ፍቅረኛ አለው ወይ የሚለውን ጥያቄ እንመልሳለን። እኔ ማን ነኝ ምንድነኝ? ምን አለኝ ሰዎች እንዲወዱኝ? ሰዎች ይህን ጥያቄ መልሽ። አሁን አሁን ራሱ የወደድሹ ልጅ ካለ ፍቅረኛሽም አብሮሽ ከሆነ የሰጠሽን ወይም ልትሰጭ የምትፈልጊው ምክንያት ላይ ከሰራሽና ወይም እንድሰጭ ካረግሽ ወንድ ልጅ ላይ በተለይ በአይኑ የሚገባ ነገር ከሆነ አበቃ። ወንዶች በአይናቸው የሚገባ ነገር ስለሚማረኩም ስለሚወዱም ራስሽ ላይ በደንብ ስሪ። አምስተኛ ወንድ ልጅ የሚሸነፈው ወይም የሚረታው አንደርስታንድ በምታደርገው ሴት፣ በምትቀበለው ሴት፣ በምትረዳውና በምትቀበለው ሴት መሀል ደግሞ ያላት ማንነት ምንድን ነው የምታከብረኝ የሚል ታይትል የያዘች ሴት ናት። እችን ሁለት ነገር ያየባትን ወንድ ወንድ ልጅ አለማፍቀር እንደማይችል የሥነ ልቦና ትምህርት ያረጋግጣል። ባፈቅርሽ እንኳን ምናልባት ከአንቺ ጋር የማይሆነው ሌላ ሪዝም ቢኖረው በልቡ ውስጥ ታዝለሽ ትኖረልሽ ወይ፣ እሷ ነበረች፣ እኔ ማድረግ የነበረብኝ የሆነ ሰው ሆነች ስታይ፣ እድለኛ ነው ብሎ እንዲያስብ ማድረግ ትችያለሽ። ሲያወራው የምታዳምጠው ስሜቷን ለመግለጽ ስትሄድ አንድ ሴት ልጅ የእሱን ስሜት መጀመሪያ የምትረዳው ሳይነግራት ፍቅረኛ እንዳለው የሚወዳት ሴት እንዳለች ሳይነግራት በፊት የሆነ ነገር አንደርስታንድ አድርጋ በአይኑ አውርታ የምትመለስ ሴት አለች እኮ። የዛን ያህል አቅም ቢኖርሽ ይገባል። እኔ ብቻ መወደድ አለብኝ፣ እኔ እኔም መፈቀር ያለብኝ እኔ፣ ያልኩት ልክ ነው። እኔ ምልህን ስማ አንተ የምትናገረው ነገር እየጎዳው ሊሆን ይችላል። ልኮ ሊሆን ይችላል በአንቺ ዓይነት ነው ግን በሱ ልክ ነው ብሎ የሚያደርገውን የሚሆነውን ነገር ማጣጣል፣ ዝቅ ማድረግ እንዳላከበርሽው ሊነግርሽ የሚመክረው ነገር ማዳመጥ፣ አንደርስታንድ ማድረግ ካልቻልሽው ተመሳሳይ ነገር በሱ ዘንድ ይኖርሻል። ከህይወትሽ ሳይነግርሽ የሚወጣው ሰላም እንደሌለው እንደማትወጁ እንደማታከብሪው እንዲያምን ካደረግሽው አብሮሽ አይቆይም። ፍቅርሽ እንዲዘልቅ ከፈለገ ብልሃትሽን በመጠቀም እንዲተው የምትፈልጊ ነገር ካለ ምን ትናገሪበትን የምታስረጅበትን ወይ እየቀየርሽ በጭሆት በማስፈራራት ባለመሆኑ ወንዶች በጣም የሚጠሉት እና ከኛ እንዲርቁት የሚያደርጋቸው ነገሮች ነው። በተቃራኒ ደግሞ ህይወቱ ውስጥ ካልገባሽ መጀመሪያውንም፣ እነዚህ ነገሮች ከአንቺ ማግኘት እንደሚችል በማሳየት ብዙ ወንድ ከሚወዳት ሴት ከሚስቱ ውጭ ሌላ ሴት ጋር የሚሄደው አንደርስታንድ ስታደርገውና ስታዳምጠው እና ምን ስታደርገው ነው እንዳከበረችው እንዲሰማው ስታደርገው ወደ እሷ ማድላት ይጀምራል። አብዛኛዎቻችን እንደዛ ስለማንረዳው ነው። ተረጂውና ተቀበዩ የዛኔ ታይዋለሽ ለውጡ። እና ሐሳቤን ከወደዳችሁት ከተቀበላችሁትና፣ ካመናችሁት ለኔ በላይ ካሳውቁ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ፣ በሌላ ሀሳብ ተመልሼ እስክመጣቸው ሰላም ነው።